ምዕራፍ 28 እንዲህም ሆነ፤ በዚያ ወራት ከእስራኤል ጋር ይዋጉ ዘንድ ፍልስጥኤማውያን ጭፍሮቻቸውን ለሰልፍ ሰበሰቡ፤ አንኩስም ዳዊትን አንተና ሰዎችህ ከእኔ ጋር ወደ ሰልፍ እንድትወጡ በእርግጥ እወቅ አለው። ዳዊትም አንኩስን አሁን ባርያህ የሚያደርገውን ታያለህ አለው። አንኩስም ዳዊትን እንግዲህ በዘመኑ ሁሉ ራሴን ጠባቂ አደርግሃለሁ አለው። ሳሙኤል ግን ሞቶ ነበር፣ እስራኤልም ሁሉ አልቅሰውለት ነበር፣ በከተማውም በአርማቴም ቀብረውት ነበር። ሳውልም መናፍስ ጠሪዎችንና ጠንቋዮችንም ከምድር አጥፍቶ ነበር። ፍልስጥኤማውያንም ተሰብስቦ መጡ፣ በሱንምም ሰፈሩ። ሳውልም እስራኤልን ሁሉ ሰበሰበ፣ በግልቦኦም ሰፈሩ። ሳኦልም የፍልስጥኤማውያንን ጭፍራ ባየ ጊዜ ፈራ፣ ልቡም እጅግ ተንቀጠቀጠ። ሳኦልም እግዚአብሔርን ጠየቀ፣ እግዚአብሔርም በሕልም ወይም በኡሪም ወይም በነቢያት አልመለሰለትም። ሳኦልም ባሪያዎቹን ወደ እርሷ ሄጄ ጠይቅ ዘንድ መናፍስትን የምትጠራ ሴት ፈልጉልኝ አላቸው። ባሪያዎቹም እነሆ መናፍስትን የምትጠራ አንድ ሴት በዐይንዶር አለች አሉት። ሳኦልም መልኩን ለውጦ ሌላ ልብስም ለብሰው ሄደ፣ ሁለትም ሰዎች ከእርሱ ጋር ነበሩ። በሌሊትም ወደ ሴቲቱ መጡ፤ እርሱም እባክሽ በመናፍስት አሟርችልኝ የምልሽንም አስነሽልኝ አላት። ሴቲቱም እነሆ መናፍስት ጠሪዎችንና ጠንቋዮችን ከምድር እንዳጠፋ ሳውል ያደረገውን ታውቃለህ፤ ስለምን እኔን ለማስገደል ወጥመድ ለነፍሴ ታደርጋለህ? አለችው። ሳውልም ሕያው እግዚአብሔርም በዚህ ነገር ቅጣት አያገኝሽም ብሎ በእግዚአብሔር ማለላት። ሴቲቱም ማንን ላስነሳል አለች። እርሱም ሳሙኤልን አስነሽልኝ አለ። ሴቲቱም ሳሙኤልን ባየች ጊዜ በታላቅ ድምፅ ጮኾች። ሴቲቱም ሳውልን አንተ ሳውል ስትሆን ለምን አታለልኸኝ? ብላ ተናገረችው። ንጉሡም አትፍሪ ያየሽ ምንድን ነው? አላት። ሴቲቱም ሳውልን፦ አማልክት ከምድር ሲወጡ አየሁ አለችው። እርሱም መልኩ ምን አይነት ነው አላት። እርሷም ሽማግሌ ሰው ወጣ መጎናጸፊያም ተጎናጽፏል አለች። ሳውልም ሳሙኤል እንደሆነ አወቀ፤ በፊቱም ተጎነበሰ፣ በምድርም ላይ እጅ ነሳ። ሳሙኤልም ሳውልን ለምን አወክኸኝ? ለምንስ አስነሳኸኝ? አለው። ሳውልም መልሶ፣ ፍልስጥኤማውያን ይወጉኛልና እጅግ ተጨንቄአለሁ፤ እግዚአብሔርም ከእኔ ርቋል፤ በነቢያት ወይም በሕልም አልመለሰልኝም። ስለዚህ የማደርገውን ታስታውቀኝ ዘንድ ጠራውህ አለው። ሳሙኤልም አለ፦ እግዚአብሔር ከራቅህ ጠላትም ከሆነህ ለምን ትጠይቀኛለህ? እግዚአብሔርም በቃሌ እንደ ተናገረ አድርጓል። እግዚአብሔርም መንግሥትህን ከእጅ ነጥቆ ለጎረቤት ለዳዊት ሰጥቶታል። የእግዚአብሔርን ቃል አልሰማህምና በአማሌቅም ላይ ታላቅ የሆነ ቁጣውን አላደረክምና ስለዚህ ዛሬ እግዚአብሔር ይህን ነገር አድርጎብሃል። እግዚአብሔርም እስራኤልን ከአንተ ጋር በፍልስጥኤማውያን እጅ አሳልፎ ይሰጣል። ነገም አንተና ልጆችህ ከኔ ጋር ትሆናላችሁ። እግዚአብሔርም የእስራኤልን ጭፍራ ደግሞ በፍልስጥኤማውያን እጅ አሳልፎ ይሰጣል። ሳውልም በዚያ ጊዜ በቁመቱ ሙሉ በምድር ላይ ወደቀ፤ ከሳሙኤልም ቃል የተነሳ እጅግ ፈራ። በዚያም ቀን ሁሉ፣ በዚያም ሌሊት ሁሉ እንጀራ አልበላምና ኃይል አልቀረለትም። ሴቲቱም ወደ ሳውል መጣች እጅግም ደንግጦ እንደነበረ አይታ፣ እነሆን የባሪያህ ቃልህን ሰማው። ነፍሴን በጄ ጣልሁ፤ የነገርከኝንም ቃል ሰማው። አሁን እንግዲህ አንተ ደግሞ የባሪያህን ቃል እንድትሰማ እለምንሃለሁ። በፊትህም ቁራሽ እንጀራ ላኑርልህ፣ በመንገድህም ስትሄድ ተበረታ ዘንድ ብላ አለችው። እርሱ ግን አልበላም ብሎ እምቢ አለ። ነገር ግን ባሪያዎቹና ሴቲቱ አስገደዱት፤ ቃላቸውንም ሰማ። ከምድርም ተነስቶ ባልጋ ላይ ተቀመጠ። ለሴቲቱም ማለፊያ እንቦሳ ነበራት፤ ፈጥና ማረደችው። ዱቄትንም ወስዳ ለወሰችው፤ ቂጣም እንጀራ አድርጋ ጋገረችው። በሳኦልና በባሪያዎቹም ፊት አቀረበችው፤ በልቶም ተነሱ፤ በዚያም ሌሊት ሄዱ።